እኔ የማንንም እንትን ፈላጊ አይደለውኝም። ሰው ወዶ እና ፈቅዶ ላደረገው ነገር እኔ ተጠያቂ መሆን አልፈልግም። የምሬን ነው ገባ። እኔ በራሴ ከፈለግኩኝ በራሴ ማድረግ እችላለሁ። ግን የሰው ልጅ ስጦታ ሲሆን ደስ ይላል። ስጦታ ሲሆን ደስ ይላል። ሰው ወዶና ፈቅዶ ካደረገው ማለት ነው። እና ይሄን ነገር እመልስለታለሁ አለው። ረስቼ ነው ላወልቀዋል። እዚህ ውስጥ ከተዋለሁ ብዬ ነበር። ረስቼ ነው አንገቴ ላይ እንዳለ እንትን ያልኩት ማለት ነው እና አልፈልግም። ምንም ነገር አልፈልግም። እዚህ ውስጥ መቃዎች አሉ። ብቻ ተቻል ካሜራውን አጥፋልኝ። የሚመጣ ከሆነ ማለት ነውጣፍ መክፈቻ አደለውም። ካሜራውን አጥፋልኝ እና እናውራ። በቃ እኔ በግል የፈለኩት ከካሜራ ጀርባ ሰጡ ይምጣና እናወራለን። ያለዛ ንግግር የራሱ ጥሩ አይሆንም። የምር አስቀይማቸዋለሁ። እኔ አንተንም መለሰ። እኔ አልጠበኩም፣ አሁን ካሜራ አልጠበኩም ስመጣ ገባ። ምክንያቱም ትናንት ብየዋለሁ፣ ከካሜራ ጀርባ መመለስ ዕቃዎች ይኖራሉ ብየዋለሁ። ለዛም ነው አርጌ የመጣሁት። ይሄን ራሱ እኔ ደግሞ እንድትገናኝ እፈልጋለሁ። በቃ ንደረትህን ነው

በጣም ነው የጠገበችው፣ ቺ ልጅ በጣም ነው የጠገብሽ። ምን አግኝተች ነው? ምንም አይነት ነገር ስለማልፈልግ ነው። በቃ አለቀ፣ ጨረስኩ። ነገርኩሽ እኮ ሽጭውና ተጠቀሚበት። እኔ ችጋራም አይደለሁ እኮ። ምንም ያላጡ ቤተሰቦች አሉ። ሌላ ነገር ጥሩ፣ አሁን ጊዜ ሆኖ ነበረ ካደረኩት ማለት ነው እኔ እንዳስደብርሽ ካልፈለኝ ስነስራ እመታሽ አለ ረብ አትፎክር በእናትህ ተቀበለኝ እዚህ ለምድ ነው እንደዛ የምታየኝ ትክክለኛ ነገር ነው እያደረግኩ ያለሁት እኮ ከአንቺ ልጅ ሌላው ደግሞ የረሳሁት ነገር ይሄ ቀሚስ እሱ የሰጠኝ ስጦታ ነበር አይገርምም በህይወቴ ቪዲዮ ላይ አንዴ ነው ምናምን ነው ለብሼው ማቀው በእርግጥ በሰዓቱ በጣም ወድጆ ነበር ያምር ነበር ያው እንደ እውነት ሆኖ ፕሮግራም ስለሌለኝ የአራት ግብዣ ምናምን የሚጋብዘኝ ስላጣው አለበስኩትም። ከዳኒ ጋብዘ ይቅታ፣ ከዳኒ ጋር እንደዚህ አይነት አንተ እንደምታስበው ይሄ የዘቀጠ እንትን የለኝም። እና እንካ፣ ሌላ የረሳሁት ነገር ነው። በሱ በኩል የመጡ እቃዎችን አንድ ምቃ አልፈልግም

ክብረቢስ መሆንሽን አየሁ። ክብረቢስም ሆን ምንም የሚያስታውሰኝ ንግግር አልፈልግም። ምንም አይነት ደግሞ እቃዎች አልፈልግም። እኔ ምን አድርገኝ? እቃዎችን ውሰድልኝ። ወሰድኩ። በቃ ዝም አልችልም። በጣም ተበጣጠስክ እኮ ቀነል አቃጥለዋለሁ እያለ ነበር እና አሁን ላይተር ምናምን አልያዝኩም። ሌላ ነገር አይደለም። ምን ውስጥ ልትገባ ነው? ሌላ ነገር ውስጥ እንዳልገባ የሆነ ነገር ምናምን ምን የት ልትገባ ነው? ልቀቀኝ በእናትህ ልቀቀኝ። እጅ ምን አሳርፍልኝ። እመታሻለሁ። አይሚ በዚህ ልክ አንናናቅ። እንደሴት ተከብረሽ እንጂ እየናኩህ አይደለም። በቃ ግን አትፎክር። በጣም ገባሁ። ምንም ዝም በለው በእናትህ። ጠዋት ያለው ታረቃዎች መተዋል። አሁንም በጣም አለና ሀይሚዬ፣ እንደቀጠለ ይናት በቃ እምራለሁ። የሚያስፈራራ ሰው እንዳለ ነው የታወቀው። የምር ያሳዝናል የፍርቅ ስጦታ ሁሉንም እመልሳለሁ በላ ላይ ድባዊ ቀርሻል እያሏት ነው። የምር ያሳዝናል። ሀይሚ የኮሜንት ካየሽ መቼም ሰላም አትሆንም የምር

ይዬ ምንም ስጦታ አያስረኝም ለስጦታ ብዬ ህይወቴን አላበላሽም ብላለች። እንጂ እንግዲህ ፈጣሪ ረበላ ለምን ይወቅላችሁ ውስጣችሁን ማለት ነው። የምር እንደዚህ ለስራ ከሆነ እዚህ ድረስ መሳጣት እኔ እንጃ። ከእናንተ የማይጠበቅ ነገር ነው የሆነው። እና ፍሴ ስለመጣ ይታረቁልናል ብለን እኛ ተስፋ አድርገን ነበር። ግን በከባዱ ነው የመጣችው ሀይሚዬ። ስጦታውን ሁላ ሰብስባ ይዛ መታለይ ራ ሀይሚዬ ታሳዝኛለች፣ ታስለቅሻለች፣ ታስቅያለች። የምር እንደዚህ ኮሜንት እናንተን ካየሽ የሰውን ተተመለከሽ የምር መቸም ሰላም አትሆኑም። ሰው ብዙ ነው የሚለው ኮሜንት ባታያይ አሪፍ ነው ሀይሚዬ፣ ጀግና ነሽ እና ቃለን ጠንካራ ነሽ ግን ቡቡሽ ጋር ተስማምተሽ እሱ ጋር ጉዞ አንድ ላይ ብታደርጉ አሪፍ ነው። የምር ሀይሚዬ ጡር አላደረግሽም። ትናንትና እንኳን በጣም አጥፍተሻል። አንገት ሀብሏንም በጣም ታምራለች። ለልደቴ የሰጠች ስጦታ ነው ብላ ሶስት ቀሚሶችን ይዛ መጥታለች። እቃው እቃዎቹን ውሰድልኝ ብለዋል። ብሩኬ እንዴት እንዲህ ታደርጊያለሽ? ክብረ ቢስ ነሽ። የተሰጠ ስጦታ እንዴት ትመልሻለሽ? ብሏል ብሩኬም የምር ግን ትዕግስተኛ ነህ ብርኬ። አለማድነቅ አድነቅ ንፍገት ነው። ያላችሁን በሉ እንጂ። የምር ብርኬ ትዕግስተኛ ነህ። ምንም ስራም ሊሆን ይችላል። አላህ አለም ግን እንደዚህ ድረስ ሀይሚዬ እንደዛ አንተ ስትል ላ የምር ሀይሚዬ አጥፍተሻል። ምንም ቢሆን ያው ወደፊት ብትታረቁስ እንዴት ነው የሚሆነው? አረ የምር እኔ መቼም ምን እንጃ እና ፍጼም ተይ ተረጋጊ። እንዴት የሰው ትመለከታለሽ ሌሽ ኮሜንት ታያለሽ እያላን ነበረ ሀይሚዬ ግን ልትረጋጋ አልቻለችም። እኔ በስጦታ ልታሰርም ይሄ ቀሚሱ ደግሞ በጣም ያምር ነበር፣ ግን የእራት ቀሚስ ነበር። እራት የሚጋብዘኝ አጥቻለሁ። ኧረ ብርኬ ንቃ የምር እና ብርኬ የምር ስለ ፍቅር እንትን ብትላት አሪፍ ነው። ፍቅርህን ግልጽ ብታደርግ አሪፍ ነው። ሀይሚዬ እንዳታመልጥ ቡራ ማለት ነው። በድብቅ አንተም እየተጎዳህ እሷም እየተጎዳ እንትን እና ብሩኬም ዳን ጋብዝች ብሏታል። እንደዛ ይባልም። ብሩኬም እና ሀይሚዬ በቃ የፍቅር ህይወት ትፈልጋለ። የምር ሁልጊዜ ስራ ላይ ካሜራ ላይ አይደለም። እና እንግዲህ ሰላማችሁን ይመልስልን። ቀርሽ ተቀጣሽ፣ ምንም ሰላም አይፈጠርም። እና ዱባዊ ቀርሻል እያሏት ነበር ኮሜንት ላይ ራሱ። የምር የቲክቶክ መግቢያ የለውም እና እንደዛ ካየሽ የምር እንኳን አንቺ እኛ መረጋጋት ያቅታል። እና ተረጋጊ ሀይሚዬ ሰላማችሁን መልሶ እና ፍዜም በጣም ደንግጦ ተደናግሮ ሄዷል። ወጣህን ውሰድልኝ ብለዋል። ብሩክ የሚዞት ሂዶ አቃጥለዋለሁ ብሏል። እንግዲህ አቃጥለው አሁን ላይተር ላይ ያስገምያለ ነበር ሀይሚዬ ሰከን በሉ ግን፣ ለማንኛውም እንደዚህ ሁለታችሁም እንደራንትን ከገባችሁ አስቸጋሪ ነው። ብሩኬ ግን ትለያለሽ የምር በጣም እንደምትወዳትና እንደምትሳሳላትና ያየ ነው እንጂ ሌላ ቢሆን የምር እንደዛ ስቆኝ ሀይሚዬ በጥፊ ቢልሽ አንድ ጥፊ አንትና አንልምኛ ሴቶች ደከማችን ያን የጠንካሯን ብንሆን ማለት ነው። እና ብሩኬ ታጋሽ ባልጀግና ባላለሽ ጉዞ አንድ ላይ የምር አላ ውስጥ የገባውን ነገር ግልጽ አድርጎ ያንሳላችሁ የምር ከካሜራ ጀርባ ይሆን ሹ እንዳለ እንጂ እንደዚህ አጨክኒም ሀይሚዬ፣ የምር እናቅሻለን፣ እና ሰላማችሁን ይመልስልን። መቼም ቢሆን ሀይሚና ብርኬ አትለያዩም እናውቃለን። ግን እርቅ ለማይቀር እዚህ ድረስ መሳጣት፣ እዚህ ድረስ ስጦታ መመላለስ የምር መንሽ ነው። በጣም ነው የሚደብረው የምር። ብትታረቁ ራሱ በኋላ ለዳማ ነው የሚቆጫችሁን አታድርጉ ሰላማችሁን ይመልሰው። ይታመራሉ ትዕግስት ማድረግ ነው። ዝም ብለን መከተል ነው ያለብን። እኛ ተመልካች አይደለም እና ከያማኒላ አፎባይሉ ጠፋው ማለት ነው። ለለም እየወደድ ነው ማድረጋቸው አሁን በድጋሚ ለቤት አዲስ ከሆናችሁ ላይክ፣ ሸር ሰብስክራይብ አድርጉ። የሀይሚዬና የብሩክን ሰላም ይመልስልን የምር አንድ ላይ ስትሆኑ ነው ውበታቸው። ሀይሚዬም ምሰካን በየምር እና ብርኬም ስጦታውን ይዞት ሄደዋለ። እንግዲህ እስኪ መጨረሻው እናያለን። ለማንኛውም ሰላማችን ይመልሰው። መቼም ቢሆን አትለያዩ። እናጋለን ትዕግስቱን ይስጠን ነው ኦዲንስ።